ወንድሜ ስራ ፈታ ህቴ ስራ ፈታሽ ማለት ቀረ ይሄን ስራ ፍጠሩላቸው ሴንጀር አንደኛ ደረጃው ተመልከቱት እንግዲህ እንዴት እንደሚያምር እንግዲህ ሙሰኪና ሰርፕራይዝ ለማድረግ ነው ይሄን የገዛሁት የእሷ ስራ ፈጠራ ነው። በነገራችን ላይ በጣም ይህን ገዝታችሁ ብትጠቀሙ በጣም አሪፍ ነው። የምትመጡም ይህን ገዝታችሁ ብታኖሩ ስትመጡ ብዙ አይነት ዲዛይን ስራ ትፈጥሩበታላችሁ። ትልቅ በጀት ማለት ነው። ይሄ አንደኛ ደረጃ ጃክ የሚባለው ሴንጀር ነው። ዛሬ እንግዲህ አዲሱን ተገዝቶ ቪዲዮ እስከ መጨረሻ አዲስ ተገዝቶ ነው የገጣጠም ነው። ተመልከቱ። ዝጋ። ስራ ፈጥረው እየሰሩ ያሉ እህቶችን እናንተም እህት የስራ ፈጣይ ብላችሁ የምትጨናነቁ ይህን ስራ ፍጠሩ።

ተመልካቾች ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው። አሁን ደግሞ ትልቅ ስራ የሚፈጥርላችሁ በተለይ በተለይ ለሴቶች ከውጭ ስትመጡ የስራ ድል የምትፈጥሩበትን ትልቅ ነገር ይችላችሁ ወጥቻለ። እጁ እንዳያመልጣችሁ ብዙ እንዳይታዘዙ። ይሄ ምንድን ነው ካላችሁ ካርቶን ተመልክት። ካርቶን ምንድን ነው ካላችሁ እንግዲህ ሴንጀር ነው። አንደኛ ደረጃው የፍራስ ፍራሽ ልብስ፣ የመጅነስ የምናምን የሁሉንም አይነት መስፋት የሚችል ነው። እንግዲህ ከእነንትኑ መስፋት እዚህ ጋር ሴንጀር ነው ማለት ነው። አንደኛ ደረጃ፣ በቃ ከዚህ በላይ የለም

ደግሞ ዋናውን እንግዲህ የሚገጣጠመው ነው። አብራችሁ እኮ ይሄንን ሴንጀር በምትፈልጉ ማዘዝ ትችላላችሁ፣ አስ ትችላላችሁ፣ እናስመጣላችሁ በታማኝነት በጋራንት አለው። እዚህ ጋር ይኸው ለማብራት ማጥቂያ የሚለይ ነው። ዋጋውም ይለያል። ከሌሎቹ በጣም ውድ ነው ዋጋው፣ ግን ቢሆንም የምንጊዜም ነው የማይበላሽ ትልቅ ነገር ነው። በጣም ከዋጋው በላይ አትርፎ የሚሸጥ የሚሽል አይነት ሴንጀር ነው ይሄ። ሲቆይ እየጨመረ ምሄድ ነገር ነው። እንግዲህ ተመልከቱ፣ ይሄ ይሄ ይሄ ማብሪያ ማጥሻው ነው የማሽኑ። ይሄ ደግሞ እንትኑ ነው፣ ገና ነው እንግዲህ አለየለትም። በዛው አጋጣሚ ምንጣማዝም የምትፈልጉ መጅሳ መጅስ ምናማዝም የምትፈልጉ ሁሉም ነገር አለን፣ አብራችሁን ሁኑ። ይኸው ወንጣፋ አለን፣ በዛው አጋጣሚ ምንጣፋ አለን። እዚህ አረቢያን አረቢያ መጅስ አለን፣ ውጭ ላይ ያሳየ ነው። እዚህ ጋ መኪናችን ጭቆ ማለት ማድረስ እንችላለን። አብሹ ትራንስፖርት እየረከቡት ምናምን ከፈለጉ ደግሞ ይቻላል። ሳሮች አሉ። ወደ ስራችን እንግባ። አዲሱ ሙሴንጀር እንግዲህ እንደምትመለከቱት አሁን ከስር ያስታችሁ እናንተ አላችሁ ደግሞ ደስታችሁ ብታስቀምጡ፣ ያው ከውጭ ስትመጡ ስራችሁ ትሰራላችሁ። በካርቶን ስለሆነ በመጣችሁ ሰት በጣና ልብስ ብዙ ስራ መስራት ትችላላችሁ። ከውጭ ስትመጡ እንግዲህ ይሄ ታዋቂው ነው። ራሱን የቻለ ሜትር አለው። እዚሁ ጋር መተር ታደርጋላችሁ። ምንም ሜትር አያስፈልጋችሁም። ይሄን ይዛችሁ ይኸው ራሱ ሜትር አለው። ያው የምንጣፉ ነገር እንዳትረሱ እዘዙ። አረቢያ መጅስም ከፈለጋችሁ ማዘዝ ትችላላችሁ። እንግዲህ ተመልካቾች እንደምትመለከቱት አቤት አቤት አቤት፣ ተመልከቱት፣ ይሄውና ተገጣጠመ። ፋርገ ነው አይደል እና እንግዲህ ጋር አያይ ዘንዝ የምናደርግበት ዜሮ ዜሮ የትም ያልተመዳ መኪና ማለት ነው። በቃ ይሄ አያችሁ እዚህ ጋ የፈለጋችሁትን ትሰራላችሁ። የሚሰሩት ሲ ወለዛ ሳያችሁ ለላ እንግዲህ ተመልካቾች፣ ይሄንን ተገዛችሁ ብዙ የሥራ ዕድል ፈጥራችሁ መስራት ትችላላችሁ። ከጀርባ ያለውን ምንጣፍ ቤታችሁ እያነጠፋችሁ አረቢያ መጅስ ብቻው ምን ያደርጋል ያለ ምንጣፍ ምንጣፍ ያስፈልገዋል። ጸዳ ነው። አረቢያ ገዝታችሁ ምንጣፍ ለምን ትፈራላችሁ? ምንጣፍ፣ ደህና ደህና ምንጣፍ ማሽ የሚያረግ አንጥፉ። ለማንኛውም ይሄን ሴንጀር እንግዲህ ይሄውና እንደምትመለከቱት ተንቀሳቃሽ

እና ሜትሩ ዙ ላይ ያለላችሁ ከመቀመጫ አንድ ጊዜ ማረግ ተበርከቱ። ከዛ እንደዚ ትሰራላችሁ ይህም እንደዚ አይነት ታመርታላችሁ በዝ ማለት ነው። ምን ይሄ ብቻ ልብስ ራሱ የተለያዩ ልብሶችን ይህ የሚሰራውን በምን መሰራችሁ? በዙ አረቢያን መየስ የሚሰራው ውጭ ላይ አረቢያን መየስ የሚሰራው ሁሉ ነገር የምንሰራው በእንዲህ አይነት ሲልጅ ነው። እና እዘዙ እኛ ይሄን አዘጋጅተን ለቤተሰቦቻችሁ። ይሄ በካርቶኑ ይሄ ካርቶኑ ነው። ይሄ ካርቶኑ ነው።

አያችሁት። የዚህ መቅጠሚያ ማለት ነው። ስለዚህ ካብራችሁ ሁሉ ሌላ የሥራ ቦታ እናስገቡኝ። እንግዲህ ተመልከቱ ተመልካቾች፣ ይሄን የምፈልጉትን መርጣችሁ ማዘዝ ትችላላችሁ። እዚህ ጋር ትራስ፣ ፍራሽ፣ ልብስ አለን። ይሄው እንግዲህ በአይነት ነው። በፈለጋችሁት ከረር መምረጥ ትችላላችሁ። ይሄው እንደምትመለከቱት፣ ይሄው በዝም አለ የሚሰራው በዝ ነው። አይቲ የሥራ ፈታችሁ እንዴ? የሥራ ፈታ የምትሉ ውጭ አላችሁ፣ ይሄን ሥራ ፍጠሩላቸው ቴንጀር ግዙ፣ ከዛ ስራ ፍጠሩላችሁ። ይኸውና በምትፈልጉ ከለር እኛ ጋ ስለሚገኝ፣ ማንኛውንም አዲስ ዲዛይን ለሮመዳን ኢድ ቤተሰብ ሰርፕራይዝ ማድረግ የምትፈልጉ እኛ ጋ አለላችሁ። እኛ ጋ በፍጥነት ይደርስላችኋል፣ ማዘዝ ትችላላችሁ ማለት ነው። ተመልከቱ፣ እያንዳንዷ በአይነት አለን። ይሄው ምዝጋ፣ እያንዳንዷ በዲዛይን ሁሏንም ይዘንላችሁ መጥተናል ማለት ነው። እናንተ የሚመቻችሁን ማዘዝ ትችላላችሁ። ይሄውና እንግዲህ በዛም በዚህም ሁሉም የስራ ዕድል ፈጥሮ እየሰሩ ይገኛሉ። እንደምትመለከቱት አበባ ምንጣፍ፣ ፀዳ ፀዳ ያለ በጣም የሚያማምር አልጋ ልብስ ደግሞ እዚህ ጋር እንደምታዩት፣ ለአልጋ ምቾት ባልና ሚስት የሚያፋቅር አልጋ አለ። እዚህ ጋር ደግሞ አነሳ ነስ ያሉ አልጋ ናቸው። እዚህ ጋር ደግሞ አልጋ ክላስ ላይ እስፖርት መስራት የሚፈልግ እንደሌለ ወርጫ አለው ባል ምናምን ካለሽ፣ ይህን ግዢና አልጋ ክላስ ታነጥፍ ያለሽ ሲነሳ ጧጧት ቀጥታ በዝግ ይሄን ይሄ ይቀመጣል። አልጋ ክላስ ይሄ እዚህ ላይ ስፖርት ይሰራል ማለት። አያችሁት? ይሄ እንደዚህ ይሄንን ግዥለት። በአይነት አለን እኛ። ይሄም አለ፣ አያችሁት? አልጋ ክላስ ላይ የሚነጠፍ ነው ለምቾት። ይሄም አለ፣ ምንጣፍ ነው አልጋ ክላስ። ተመልከቱ። አልጋውን ትቼ እዚህ ላይ ወርጄ ልተኛ ነው የምትሉት እናንተ ራሱ። በጣም ምቾት አለ። ይሄው በከለር ነው። ይሄው ከዛ ኮንቨርሻን ሶላ ጨምሩበት ደግሞ ከታች አልጋውን ሱሰ ከዚህ ጋር ከዚህ ጋር አንሶላ ምን አንሶላ ነው፣ ይሄን ትጨምሩበታላችሁ። ይኸውና ከዚህ ደግሞ ሌላ አበባ ምንጣፍ እንደነገርኳችሁ ነው። አላላችሁ ባይነት መጋረጃም ባይነት አለን። እንግዲህ እዘዙ። ምንጣፍ አለን፣ አረቢያ መጅስ አለን፣ ትራንስፈራሽ ልብስ ባይነት አለን። ፈልጋችሁ ትመርት ትችላላችሁ። እንወዳችሁ አለን ይመሻል።